ለሆ ምድርና ለሰማይ ምስጋና ድረሰው ለናንተ ምስጋና ይደረስላችሁ፣ አሜን። እንግዲህ ክብራትና ክብራን ይሄን ምስል የምትከታተሉ ወገኖች በፈቃዳቸው ነው። ወይዘሮ ብርቂን የቀረጽ ነው እንጂ አስገድደን አይደለም። ይሄን ስል ደግሞ ከድህነት ጋር ከችግር ጋር እንደማይኖሩ ይታወቃል። በነገራችሁ ላይ የሰበታ ዳያስፖራ ማህበር እንዲህ እንደሳቸው ያሉ ለፋተኛ ሰዎችን ፍሬፈንድ በመስጠት እንደዚህ በዓልን ጠብቆ ከመስጠት ይልቅ ራሳቸውንም ረድተው ሌሎችንም ማገዙ የሚችሉ እንዲ እንዲሆኑ ስልጠናና የተለያዩ አጋጣሚዎችን በወደፊቱ ጊዜ ያመቻቻሉ። ጠንካራ ሴት ናት ወይዘሮ ብርቂ ጉቶ። ፈልጠው ነው የሚያድሩት፣ ገበያ ጠርገው ነው የሚያድሩት፣ ቄጠማ ሸጠው ነው የሚያድሩት ይሆናልና ቢታገዙ፣ በእርግጠኝነት የሚቀጥለው ዓመታት እና የሚቀጥለው በፊታችን የሚመጡ በዓላት ጊዜ ላይ ሊረዱ ሳይሆን ሊረዱ የሚዘጋጁ ሰው ከነረት

አሚን ወይዘሮ ብርቂ፣ እሺ እሺ፣ ነጋ ና ያ ነጋሪ፣ እሺ ክብራትና ክብራን፣ እንግዲህ አድማጮቼ ና ተከታታዮቼ፣ ወይዘሮ ብርቂን ና መሰል እንደዚህ ያሉ ራሳቸውን ቀና ሊያደርጉ በትጋት ውስጥ ያሉ ወገኖቻችንን በማገዝ ልዩነት መፍጠር እንዲችሉ እናግዛቸው። በየበዓላት ላይ ከምናግዛቸው ይልቅ አንድ ጠቅላላ ያለ ፍሬፈንድ በመስጠት ስር ነቀል የህይወት ለውጥ እንዲያመጡ ራሳቸውን እንዲችሉ ማገዝ ነው። በነገራችሁ ላይ ብዙዎቹ የኔ እገዛ ውስጥ ያሉ አጋዥ ወገኖቼ በእንቅስቃሴ ውስጥ ያሉ ግን እጅ የሚያጥራቸውን መርጬ መጠነኛ ገንዘብ ያገኙ ደግሞ ወደ ተሻለ አቅም ማደግ የሚችሉትን ነው እያገዝን ያለ ነው እና በዚህ አጋጣሚ የሰሜን አሜሪካ ዲያስፖራ ማህበራት በሠበታና አካባቢ ላላችሁ ሁሉ ባላችሁበት ሁሉ እግዚአብሔር እድሜና ጤና ይስጣችሁ። ጆኒ ትልቁን ሚና ተወጥቷል። እነፋሪ ጽጌና ጓደኞቻቸው ሁሉ ስማቸውን ያልጠቀስናቸው በርካቶች አግዘውናል። እናመሰግናለን። ጤናችሁን ፈጣሪ ይስጣችሁ። አሜን። እሺ፣ እሺ፣ እሺ፣ እሺ።